ዛሬ ልዩ ቀናችን ነው። እንዳትገልጪ። አዎ፣ አሪፍ። እንዳትገልጪ እንዳትገልጪ። ጫፍኝ። አሁን ገለጪ። ሰርፕራይዝ እንኳን ለአመታችን አደረሰሽ። ለሙት አመታችን መሆን አለበት። አልወደድሽም? ያው እኛ እንደፈለግነው ባይሆንም ኑሮ እንደፈለገው ደርሰናል። መኖር እንዲህ ነው። ስጦታ ይሄ ነው። ዘመኑ የት ሄዷል? አንተ እዚህ ማርዬ። ዘመኑማ የት ሄዷል? እዚሁ ነው እኮ። ቆይ ለምን ደህና ስጦታ አትሰጠኝም? ሰው መኪና ይሰጣል። አስባለሁ እኮ ማርዬ፣ መኪና ብለህ መስጠት ግን በቃ ብሩ አልሞላ አለኝ። ቆይ ግማሽ እንኳን የለም? ግማሹም አለኝ ግን ደግሞ የቀረውን ለመሙላት ሶስት አመት ምናምን ይፈጃል። ማሪ ግማሹ ካለህ ቀሪውን አትጨነቅ፣ ሞቢሊቲዎች አሉ። መኪና ያስመጣሉ። ግማሹን ትከፍላለህ፣ ቀሪውን ደግሞ በሶስትና በአራት አመት ብድር እንድትከፍል ያመቻችሁልሃል። በጣም አሪፍ። ስለዚህ አበድሩኛል ማለት ነው። ና እንሂድ። እሺ ሞቢሊቲ የ2025 ስሪት ቢዋይዲ የኤሌክትሪክ ተሽከርካሪዎችን በተለያዩ ሞዴሎች ከድጋፍ ማይክሮ ፋይናንስ ጋር በመተባበር የወደዱትንና የመረጡትን ሞዴል 50 ፐርሰንት በመክፈል ቀሪውን 50 ፐርሰንት ብድር ያመቻቸ ሲሆን ከዚህ በላይ ደግሞ ብድሩን ሲከፍሉ የተበደሩትን መጠን ብቻ ዘና ብለው በአራት ዓመት ክፍያ በ16.5 ዓመታዊ ወለድ በማመቻቸት ለደንበኞቹ እያቀረበ ይገኛል። ሞቢሊቲ ከዚህ ቀድሞ የተለያዩ ሞዴል ቢዋይዲ ኤሌክትሪክ መኪኖችን በሁለት ዙር ለደንበኞቻችን ያስረከብን ሲሆን አሁንም ቃላችንን በመጠበቅ ቀጣይ በርካታ ቢዋይዲ ሞዴል መኪኖችን ለደንበኞቻችን የምናስረክብ ይሆናል። አድራሻችን ቦሌ ቡልቡላ ሪፌንቲ ወርልድ ህንፃ ግራውንድ ላይ፣ በተጨማሪም በአዲስ አበባ በመስቀል ፍላወር ጋዜቦ አደባባይ ወደ ቡልጋሪያ መንገድ ካለው ዳሽን ባንክ ዝቅ ብሎ እንዲሁም ከአዲስ አበባ ውጪ በሐዋሳ ፒያሳ ሩት የገበያ ማዕከል የምንገኝ ሲሆን በ0977 24 73 73 ደውሉ ያገኙናል። ሞቢሊቲ